ለካ ሶሲ ቀምሳት ኖሯል። ሶሲን ሄደሽ አምጭላላችሁኝ። ቤተሰቦች በቦርሳ ባሏን እንዴት እንደጨመደደችው። ብሩኬ ተመስገን ምን በአንድ ጥፊ ተገላገልክ። ሀይሚ ማለት ነው ምንድነውአረብናሱስጥ ቅድሚያ ሴቷን አልመታችን። ባልዩ ነው መታችው። ወይኔ እንዴት ላይ ሴት ይዝብኛለ። ወይ ታሟል ተብላ ተጠርታ ነው እንግዲህ ሮጣ ይመጣቸው። አይታችኋል እንዴት እንዳደረጓል። ቃል እነረሙ እንዴት ሮጣ እንደመጣች መጣች ማለት ነው። ሰምታችኋል ቤተሰቦች? ወይ በኋላ ራሱን ይህን ነው ፕራንክ ያደረገችው ብሩኬ ጋር መሄዳ ማለት ነው። አይዲያው የእሷ ነው፣ ግን ሀሳቡ የእሱ ነው። እኔ እንደሚመስለኝ ማለት ነው። ቤተሰቦች ዳ ይኸው እንደምታዩት በኤሌክትሪክ ለቀጠቀጣቸው ነበር። ተናዳም እንግዲህ እሷ ስታይሏ ነው። እንደዚህ ነው ማየት ትችላላችሁ። ክርታ ታደረግልናለች ያስገባኝ ነው ስራችሁ። ቪዲዮ ፕራንክ ተሰራ ሀይሚ ቀጥታ አደረገች። ግን አይዲያ ሆኖ ርዕሱ ቀጥለዋል። ለምን ሶ ሲማደግ ስላለባት ይመቻችሁ። ሀይሚየንም ሁለት መቶ ሺህ አስገቧት። በቃ ይስሩበት ጨረቃ ፋሚሊ ዝም ብላችሁ ሌላ ወሬ ሌላ ወሬ ሌላ ይሄ ስድብ ምናምን፣ አንቺ ከሃይሚ ጥላቻ አለብሽ ምናምን። እኔ ምን እኔ አባቴን አልገደለችብኝ፣ ሃይሚ ጋር ምን ጥላቻ አለኝ? ብቻ ሁለት መቶ ሺ አስገቧት። ከዛ በኋላ የሚመጣው ትዕይንት፣ የሚመጣው ደስታ አብረን እንደሰትበታለን። በዛን ሰዓት ይቅርታ እንባባላለን። ቤተሰቦች፣ አሁን የምትቀየሙ ቤተሰቦች፣ በዛን ሰዓት ይቅር እንደምንባባል ተስፋ አለኝ። ምንም መጥፎ ነገር አልሰራውም፣ እኔ ኃጢአተኛም አይደለውም። የስራሽን ስጥሽ አገርሽ አስገባኝ እሱ ፈጣሪ ብቻ ነው የሚያውቀው ማንም አያውቅም። እነሱ ምን አይነት ቪዲዮ ወደ እናንተ ይዘውላችሁ ስለመጡ እኛ ያወራ ነው ወሬ ሀጢያት ሆኖ እንዴት ከስደት ወደ ሀገራችን እንደማያስገባን እሱ እግዚአብሔር ነው የሚያውቀው። ማንም አያውቅም። እዚህ ጋር አንቺም ቪዲዮ ላይ ያየሽውን አይተች ነው ለእኔ ሀሳብ ምሰጭኝ። ቪዲዮ ላይ ያየሁትን ሀሳብ አይችል ነው ምሰጠው። ለማንም ጥላቻ ሊኖርብኝ አልችልም የኔን እኔና እሷ እኔና ሃይሜ አንተዋወቅም። እንተዋወቀው ቪዲዮ ላይ ብቻ ነው። ሰው ምንም የሚያስቀይበን ነገር አይኖርም። ማንንም ማንም ከማንም የሚያንስ ነገር የለም መቀያየም ሌላ ታሪክ። እኔ እንደዚ አይነት ሴት አይደለሁም። እናንተ እንደምታስቡት አይደለሁም። ኤኒዌይስ ይመቻችሁ ብቻ ሁለት መቶ ሺዋን አምጧት እና ብሩኬም ደስ ይበለው ሀይሜም ደስ ይበላቸው። እዚህ ሰጣ ገባ ውስጥ የገቡበት ታሪክ እያንዳንዱ ነገር አሁን ግልጽ ነው። በቃ ይመቻችሁ። ጨርቃ ፋሚሊ አቦ ርዕሳችሁ አገባባቸው እኮ ነው አገባባችሁ እናንተ። እኮ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች በጣም ይቅርታ፣ መሀል ገብቼ ይቅርታ። ሰላም አልኳችሁ። ያውም የትም ቢሆን ዋናው ሰላም ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ሲስ ግን ስትሰደቢ ምንም አይሰማሽም? ለምን ይሰማኛል? እኔ ምን አደረኩ? ምን አጠፋው? ሰው ሰደብ መብቱ ነው። እኔ ምን አገባኝ? ምንም እኔ ብቻ አላጥፋ ብቻ እኔ ውስጥ ልቤ ንጹህ ይሁን። እኔ ልቤ ንጹህ ከሆነ ማንም የፈለገውን ቢያወራ እኔ ምንም አይመስለኝም። በቀን ስንት ቪዲዮ ነው የምትለቂው? የፈለግኩትን ያህል መልቀቅ መብቴ ነው አደል? እንደ ቤተሰብ ያየሁትን ነገር የማቀውን ነገር በቃ የፈለግኩትን መናገር የፈለግኩትን፣ ሆዴን ከሚቆረቁረኝ ቪዲዮ ለቄው፣ ከዛ በቃ ሀሳብ ሼር አርኩ ማለት ነው። አሁን ወደ ቪዲዮ ስመለስላችሁ ሀይምዬ ብሩኬ ፕራንክ አርገዋታል። ሶሲና ብሩክ ሶሲ አዲስ ቻናል ተከፍቶላታል። የሶሲ ባል እንግዲህ እንዳያችሁት ነው መግቢያ ላይ እሷ ከብሩክ ጋር ያደረገችውን ፕራንክ እሷም ይሄን ነገር ተወጥተዋለች ግን እሷ ባህሪዋ ነው ይሄ ሳቅ ምናምን የምትለው ስታይሏ ነው ምንም ማድረግ አይቻልም እዚህ ጋር እንግዲህ ተናዳ ማለት ነው ባሏ ፊት ሴት ይዞ መጥቶ ሴቷን ቁጭ በይ ብላ እሱን እንዴት እንደቀጠቀጠችው እያያችሁ በዚህ በኩል ብሩክዬ ተመስገን በል ተመስገን በል ሀይሚዬ ምንም አላደረገችም እና ተመስገን በል ቀጠቀጠችው እኮ እናንተ በኢየሱስ ወይኔ እኛ ሴቶች ትግስት ማጣታችን አስታፈርላ እንዴት እንደወገረችው ግን ደግነቱ ሴቷን አልነካችም አክብረሻት አልሆነ። ሶሲ ምርጥ ሰው ነሽ። የምር ማለት ሴቷንም ለመመጣሽ ብላ ሱሪዋን አውልቃ የምታሮጣት መስሎኝ እኔ ፈርቼ ነበር፣ ግን ስዋን ምንም አልተናገረችም። እንደውም ቤስት ፍሬንዱ ነች ስትላት አይደለውም ስትላት ያስባችኋታል። ስሜቱን በጣም ከባድ ነበረ። ሶ ያንን ነገር ነው ብሩክ ጋ የሰራቸው። ብሩክ ደግሞ ይሄን አይዲያ እንዲሰራ ያደረገው አንደኛ ያው ፕራንክ አደርጋለሁ በከባዱ ነው የሚመጣብሽ ብሏታል። ሀይሜን ተበቅሏታል። ግን የዛኑ ቀን ነው ታርቀው ይቅርታ ተባብለው ያለፈው። ምንም የፈለጋችሁትን በሉ። ከዛ በኋላ ግን ሌላ ሌላ ሌላ ነገር ተጨመረ። ምክንያቱም አይዲያው መቀጠል አለበት። ሁለት ቀን ሶስት ቀን የጠፉት ይሄ ቪዲዮ ተሰርቶ ሀይሚ አኩርፋ አንድ ቀን ሳይለቀቅ ሳይለቁ ቪዲዮ ጠፍተው ነበረ። ተስማምተውበት ከዛ በኋላ ወደ ሚዲያው ላይ መጣ። ሚዲያው ላይ ሲመጣ ደግሞ ፕራንክ ነው ተብሎ የተሰራው በዛ ፕራንክ ነው ተብሎ የተሰራው። ከዛ በዛ ፕራንክ ውስጥ እናንተ በምትሰጡት አይዲያ እነሱ ደግሞ ተገለበጡባችሁ። የማቻቸው ጨረቃ ፋሚሊ፣ ኡፍ፣ የኔ ነፍስ ነገሮች፣ እናንተ ልጄ፣ እንደው ምና እንኳን አይደለም ስድብ፣ ምና ዳስ ቢወርድብኝ። ስለዚህ እናንተ ምንም ካልገባችሁ እንዲገባችሁ ሁኑ፣ ከገባችሁ ደግሞ በቃ ማበረታታችሁን ቀጥሉ፣ ሼር አድርጉ። ሃይሚ ሁለት መቶ ሺህ ትግባ፣ ብሩኬም ሀምሳ ይግባ። ኦኬ ብሩኬ፣ ችግር የለውም፣ ሃይሚ ትግባ። ሃይሚ ሁለት መቶ ሺህ ትግባ፣ ከዛ ሁሉም ነገር በሰላም በደስታ ይፈታል። እኔ እዚህ ጋር ለፕራንክ እንዴት ሃይሚ እንዴት እንደዚ ሆነች? እንዴት ሃይሚ ፕራንክ አድርጎ እንደማያቅ ሰው ለፕራንክ እንዴት ጣለ? ለቃስ መልሱም ጥያቄውም እዚህ ጋ ነው ያለው። ዲ እንዴት በቃ እኔ ኮመባነን አቃተኝ፣ አሁን ግን ባነኛለሁ ኔ ነኮ ብያለሁ። እንዴት እንዴ ሀይሜ እንዴት ይቅርታ አታደረግም? ቆይ ለምን በዚህ ልክ አልኩኝ። አሁን ለካስ ካራክተሯን ተላብሳ ይመጣችው እንዴ። ይመጭሽ ይመጭሽ ይመጭሽ ይመች። ግን ያው ንግግሯን ግን ያኔ ቆጠብ ማለቴ ያ ተስማምተውበታል። ያ ሁለቱ ይተዋወቃሉ፣ ብሩክና ሀይሜ አሁን ይተዋወቃሉ። የማይተዋወቁ የሚመስሉት ተመልካች ላይ ነው። ስለዚህ እናንተ ተመልካቾች እርስ በራሳችሁ ተስማሙ። የሀይሜን ዩቱብ ቻናል 200 ሺ ለማስገባት ጥረት አድርጎ ይሄ ፕራንክ ሲሰራ ሃይሜ በሰዓቱ በጣም ተናዳበታለች፣ አይተናል። ግን በመጨረሻ ላይ ተናዳ ጥላ ሄዳለች ይቅርታ አድርጌላለሁ ብላ ነው ጥላ ሄደችው፣ የዛን ቀን ማለት ነው። ስለዚህ በማታው በነጋታው ቪዲዮ አልተለቀቀም። ተስማምተውበት አውርተውበት ጨርሰው ከዛ ይነት ለቀቀው። ሲለቀቅ ተመልካቹ አዲስ ነገር ተፈጠረ፣ እንዴት በቃ ብሩኬ እንዴት ባልጋ ላይ እንዴት ምናምን ሀይሚሻ ደግሞ ቴ ይህ ናዲያ ከሰጣችሁ እኔ ለምን አልሰራበትም? ማለች ይቅርታህን አልቀበልም ማለች። ትናንትና መታ ተትናንት ወዲያ ተትናንት ወዲያ ነው። ከዛ ሄዱበት በቃ ሂዱበት፣ ይመቻችሁ፣ ሂዱበት በቃ ሶስይም ማለት ነው። ምርጥዬ ባሏ ቅጥል አርጓት ማለት ነው። ሳቅ እያለች ፍሬንድ ነች። ምን ሆነሽ? ትላለች ወይኔ እኔ እንደሷ አይነት እንደዚህ አይነት እንደሷ ማለት ትዕግስት እንደዚህ ይባል ማለት ሰው ውስጡ ተቃጥሎ በጥርሱ ፈገግ የሚለው ነገር። ዝም ብላችሁ ቪዲዮን እስከ መጨረሻ ያደስ ቤቱ ሄዳችሁ ማለት ነው። ቀጠል ብላ ማለት ነው ትስቃለች። እንዴት እንደቀጠቀጣችሁ። ዳኒ ጉዱ ነው በስማ ወይኔ። ዛሬ ባይዘወይ ማለት ነው። እነሱ ራሱ ቪዲዮ ይዘው መጥተዋል። የማነሽና የማንነሽና ትሆኛለሽ፣ ደህና ብሏል የሀገሬ ሰው ማለት ነው። እንዴ የማን ቤተሰብ ሆኑና፣ የጨረቃ ፋሚሊ! እንዴ አብርሽ እኮ አዲስ አበባ መጥቶ ስንት ሰው ፌመስ አድርጓል። ታዲያ ሃይሜ ምን ስራ ይዛለች እንዴ? ለምንድን ነው እሷስ የማትሰራው? ከማን ታንሳለች? ብሩክ የማይሰራው ለምንድን ነው? እስከ መቼ ድረስ ተመልካች ልቡ ተጎዳ ብሎ እስከ መቼ ድረስ እሽሩሩ? ስድብ አይቀር፣ መዘቅዘቅ አይቀር፣ የሆነ ነገር ኮሽ ሲል እንዴ። እስከ መቼ ልጆች እኮ እንዳይሰሩ ታሰሩ እኮ እንዳይሰሩ እንዳይሰሩ ታሰሩ እ በቃ ልክ እንደምን እንደ እንደ አብርሃምና እንደ ሩታ ህሌናችሁን ትውት አድርጋችሁ ስድቡን፣ ምኑ ፎካታውን ትታችሁት ስራችሁንና ስራችሁን ብቻ መስራት አለቅ። እዚህ ጋር መማር የፈለገ ሰው ይማራል። ቪዲዮ ማየት የፈለገ ሰው ያያል። ማየት ያልፈለገ ሰው ደግሞ መብቱ ነው፣ በመብቱ ማንም የማይከለክለው አስተያየት መስጠት የፈለገውም የራሱን አስተያየት ይሰጣል። ያየውን ነገር መስጠት ይችላል። ሶ መሳደብ የፈለገ መሳደብ ይችላል። ምንም አዲስ ነገር የለውም። ምንም ምንም የሰው ልጅ ተሳድቦ ስድብ የሚገል ቢሆን ኖሮ ማለት ነው ሃይሚና ብሩኬ ሞተው ነበር እስካሁን ድረስ የሚገል ቢሆን ስለዚህ፣ ሞታ ይቀርብሏል። ብሩኬ ይመች ወንድሜ፣ አንተም ፍራንክ፣ አንተ ሳሰራ ፍራንክም ተደርገ ትዘቀዘቃለ ፍራንክ እየተደረግክም እየተበደልክም ይሰድብሃል። ስለዚህ አድርገው አድርገውና ሄድበት ሃይሚ የሁለት መቶ ሺህ ትግባ። ሃይሚም ሂጅበት ይመችሽ። እንዲህ እኔ አሁን ነው የገባኝ። በቃ ሁሉም ነገር ብርት ብርሃን ሆነልኝ። እሶ ሲቤት ሄጅ ስመጣ ነው ብርሃን ይሆነልኝ። ሰው የጨረቃ ፋሚሊ ይመቻቸው። እውነት አሪፍ አይዲያን ያመጣችሁት አሁን ማለት ነው። አገባባቸውን በጣም ወድጀላችኋለሁ። አይኖ ሃይሚ ፕራንክ ሆናለች፣ ግን ይቅርታ አድጋለታለች ለብሩክ ምንም ቅርታ አድርጋለታለች። ምንም እዚህ ጋር የሚካበር ነገር የለም። እኔ ሀይሜ ቅርታ እንዴት አታደረግም ብዬ በጣም እየከነከን ነበረ። አሁን ግን ቅርታ አድርጋለች። አለቀዬ ነው የሚፈለገው። ስለዚህ ስላችሁ ቻናሏን ሁለት መቶ ሺ እንዲገባ ሼር አድርጉ ቤተሰቦች። አትዘቅዝቁ፣ አትሳደቡ። ግን መሳደብ ከፈለጋችሁ መብታችሁ ነው መብታችሁ መጋፋት አልፈልግም። ባይ ዘ ወይ ማለት ነው ግን ጥቅም የለውም። ግን በእኔ የምታዝኑ ሀዘኑ ለራሳችሁ እንዳይደርስ። ምክንያቱም ምንም በማታውቁት ነገር ላይ ነው። ሀገር ሸት ግቢ ምናምን ምናምን እግዚአብሔር እሱ የፈጠረውን ማለት ነው። በምንም በክፉም ከፈለገ በምን የእግዚአብሔር ነው ሁሉም ቃል ማለት ነው። እዚህ ጋር አንቺም ባየሺው ቪዲዮ ነው ሀሳብ የምሰጭው፣ እኔም ባየሁት ቪዲዮ ነው ሀሳብ የምሰጠው። ሰው ኃጢያቱ የሁለታችንም እኩል ነው። ትክክል ከሆን ትክክል ትክክል ካልሆን አልሆንሽ ማለት ነው አለቀ። እና ሲስ፣ በቀን ስንቴ ነው ለምትመጡት? መጥቶ ያለ ያላችሁት፣ እኔ ሲመቸኝ ጊዜ ካገኘው መጣለሁ። ተዛኔ ማለት በቃ መስራት ያለብኝ ቪዲዮ ካለ መጣለሁ ነው። ታዲያ ልሰራለን እንዴ? ዩቲዩብ ቻናል የከፈትኩት ምን ላደረገው ነው ታዲያ የከፈትኩት? እንደዚህ ስክሮል ስክሮል እያደረክ ላይ ነው እንዴ? አይደለም እኮ ልሰራ ነው ጋይሶች፣ እንዴ ምን አስባችሁ ነው? ተመችቶኝ እንዳይመስላችሁ ደግሞ ቀንን ቀልፌ እንትቼ ምግብ የምበላበት የችን ነገር አጣብቤ ድምጼ እንዳይሰማ ተሳቀቂ እንደዛ ነው የምሰራው ጋይስ። እንደዚህ ቪዲዮ ላይ ስመጣ እየተመቸኝ ወይም ደግሞ እያላገጥኩ እንዳይመስላቸው ያው መታገል ስላለብኝ እግዚአብሔር ብሎ አንድ ቀን እንደው አንድ ቀን ከሰቀቀን ኑሮ በቃ ሰላማዊ የሆነ ንግግር እንደፈለጋችሁ እንኳን ስቃችሁ፣ በቃ ሳትገደቡ ሳቃችሁ፣ ወይ ሰማችኝ አልሰማችኝ፣ ወይ እንዲህ አለች አላለች፣ ከዚህ ጭንቀት ፈጣሪ አስወጥቶን ለመኖር መጣር አለ። ካሁኑ ማለት ነው ሶ ምናልባት እግዚአብሔር ፈቃዱ ከሆነ እንግዲህ ስደትን ብየዋለው ብየዋለው ብየዋለው። ሜይ ቢ ደግሞ እንደዚህ ሰርቼ እንደ ማንኛውም ሰው እግዚአብሔር ፈቃዱ ከሆነ ልለወጥበት እችላለሁ ብዬ ነው የምሰራው፣ ሳይደክመኝ ወይም ደግሞ ሌላ ነገር አስቤ አይደለም። ወይም ደግሞ እኔ የማንንም ስም ላጠፋ አይደለም። የማንንም ክብር ዝቅ ከፍ ላደረግ አይደለም። ማንንም ጥላቻ ኖሮብኝ እኔ ሚዲያ ላይ አልሰራም። ለምን ምን እየተገናኝተን ሰው እኮ ስትገናኙ እኮ ነው የምትጠላለው ጥላቻ የሚኖራችሁ ምናምን ስትገናኙ ነው እኔ በምን በምን ጉዳይ በምን ጉዳይ እንዴት? እኔ በእነሱ እንኳን አይደለም እንደዚህ። በነገራችን ላይ በጣም በጣም በጣም በጣም ከህይወቴ በላይ መወዳቸው ቢኖሩ ሀይሚና ብሩኬ ናቸው። ምክንያቱም ቪዲዮ እንድሰራ ቪዲዮ እንደዚህ እዚህ ደረጃ እንድደርስ ያደረጉኝ በእነሱ ነው። በቃ እነሱ ናቸው። እንደው ከዚህ ስደቶቼ ራሱ የሆነ በቃ እንደው እግዚአብሔር ፍቃዱ ሆነ ከስደቶቼ ደስተኛ ሆኜ ኖሬ ለንጃ እኔ አላቅ ብቻ ብቻ ምንም ይሁን ምን ከስደት ወጥቼ አገሬ ገብቼ መልካም ስራዎችን ሰርቼ በመጀመሪያ ቃል ገባላችኋለሁ። የምሄደው ሙሽዬ ጋ ና ጋሽዬ ጋ ነው። እግዚአብሔርን ይሄ ውጤት ማለት ነው። ምክንያቱም ቤተሰብ ጋር ልምጣብል፣ ሰብስክራይበሮች ቤተሰቦች ጋር ልምጣብል አልችልም። እናንተን ያው ደስተኛ ሆኜ ምኖር ከሆነ በቪዲዮዬ ምስጋና ይደርሳችኋል። የምታበረታቱኝ ያላችሁ ጥሩ ደረጃ እንድደርሽ እንፈልጋለን ምትሉኛ ያላችሁ በጣም ነው የማመሰግነው። ግን ደግሞ እኔ ሞርተ ለውጭ ሀገር የገብቼ እንደ ሰው በቃ እኔ እንጃ ቅድሚያ የምሄደው ጋሽዬ ጋር ነው። ለምን ሀይምዬን እንዲመርቅልኝ ሁለተኛ ብሩክ እናት ጋር ነው የሚሄደው፣ ብሩክ እንድትመርቀው። ምክንያቱም በእነሱ ነው እዚህ ደረጃ የደረስኩት። ሁለተኛ ደግሞ እነሱን እያያችሁ በእነሱ ፍቅር ይሄ የሰራሁትንም ቪዲዮ እናንተ ስላያችሁልኝ እናንተም ደግሞ ከነ ብሩክ ቀጥዬ በጣም ነው የማመሰግነው። በጣም ስለ ሁሉም ነገር ማለት ነው፣ ስለ ሁሉም በጣም ብዙ ልጆች አላቸው የምታበረታቱ። የምር እግዚአብሔርን ቃል የለኝም ለእናንተ ማለት ነው። እና እኔ ለሰው ልጅ መጥፎ ነገር መጥፎ ሀሳብ የለኝም፣ ግን የተሰራውን ፕራንክ ሀሳብ መስጠት ግዴታ ስለሆነ ለዛ ነው እኔ ሀሳብ የምሰጠው። ስለ ማንም ጥላቻ የለብኝም። ሰላማቸውን ፍቅራቸውን ነው እኔ የምፈልገው። ብሩክና ሀይሚ ደግሞ እሱ በቅርቡ ይመጣል ይሳካል እርግጠኛ ስለሆንኩ ነው። ምንጊዜም ቢሆን በሀይሚና በቡርኪ የተሳሳተ መረጃ የተሳሳተ ሀሳብ አቅርቤም ሰርቼም አላውቅም። ሁሌ የምተማመንባቸው ጀግኖች ዩቲዩበሮች ናቸው። ውጤታቸውን ያሳየ ፈጣሪ። ቤተሰቦች እናንተም አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ማታ ሶሲ ከባሉ ዋጋ ትመጣለች። ርዕሱ ይቀጥላል አያባራም። ቤተሰቦች አትሳደቡ። ውጤቱ ነው። አመሰግናችሁ።